የዘማሪት አስተር አበበ ባለቤት ሽፌ ዘውዴ ገበየው ስለ ዘማሪት አስተር በጸጸት ተናግሯል። በእንዲህ መልኩ መልካም ዜና ለምሹ መልካም፣ መልካምን ለማይሹ ደግሞ ለነሱ ክፉ ቢሆንባቸውም መልካም ዜና አለኝ ለመልካም ሰዎች በእርግጥ እግዚአብሔርንም እኛንም ለመወዱ የእኔንና የቤተሰቤ ህመምና ፈተና ጭንቀታቸው ሆኖ የተጨነቁልን አጋርነታቸውን ከእግዚአብሔር ጋር እንጂ ከአንድ ወገን ያላደረጉ ብዙ ፈሪያ እግዚአብሔር ያላቸው ሰዎች እየጸለዩልንና ፍቅራቸውን እየገለጹልን አሉና ለነሱ ይህን ዜና ልነግራቸው ግድ ብሎኛል። መልካም የምስጋና ቼር ወሬ እንደሚያሰማን በእግዚአብሔር እምነት እንዳለኝ በመግለጽ ዛሬ ያለውን ግራ መጋባት ለማጥራትና በእነዚህ ቀናት ያሉትን ውጤቶች ለመግለጽ ነው የዚህ መልእክት ዓላማ። የሰው ህይወት ብርቱ ሰልፍ አይደል? ሰልፍ ደግሞ ውጊያ ነው። ውጊያ ደግሞ እምነት ጥበብና ድፍረትን ይጠይቃል። በየትኛው መንገድ መዋጋት እንዳለበት ትርፍና ክሳራውን የሚያውቀው በሰልፉና በውጊያ ውስጥ ያለው ነው። እሳት ውስጥ ሆኖ የምቃጠልና ከሩቅ ውጪ ወይም ዳር ላይ ቆሞ የሚሞቀው ብጠይቁ ስሜታቸውም ምላሻቸውም ለየቅል ነው። ወታደር አይደለውም፣ ግን የወታደር ልጅ ነኝ። ወደ ውጊያ ከመግባቴ በፊት በጦር ስልትና በውጊያ እቅድህ ውጤታማነት ማመን አለበ። ስትዋጋ ጥበብ እየግድ ልሃል። እምነትንና ጥበብ ብቻ በቂ የማይሆንበት ውጊያ ደግሞ አለ፣ ድፍረትን የሚጠይቅ እንዲያውም ሁል ጊዜ ያለ ጥበብና ያለ እምነት አይሁን እንጂ የትኛውም ውጊያ ድፍረትን ይጠይቃል። ጥበብ ስል እውቀትን እንደሚጨምር ልብ ይለዋል። የሰሞኑ የሕይወት ፈተና የሰሞኑ የቤተሰቤ ሰልፍ ከጦርነቱ ማዶ ላሉ ሰው ላልሞተባቸው፣ ላልቆሰለባቸው የጦርነቱ ጦስ ገፈቱን ላልቀመሱ አስተያየት መስጠት ቀላል ነበር ነውም። የብዙዎች ጥያቄና ድንጋጤ ለምን ወደ ሚዲያ የሚል ሲሆን፣ ደግሜ እዚህም እላለው ሚዲያ ላይ የመጣ ልመለስ የማይችል እንዲ ልራገብ ሊያስደነግጥ እንደምችልና እንደሚያስፈራራ ሳላው ቀርቻ አይደለም። ድፍረትን ይጠይቅ ነበርና የመጣውን ማይበልንና ነውጥ ለመቀበል መዘጋጀት ነበረብኝ። አስብበትና ለዚያ ተዘጋጅቼ ያደረግኩት ነው። ጉዳት ብኖረውም የመጨረሻ በእጄ ያለ መንገድ ስለሆነ ጥቅሙን። አስልችም ነው ልዩነቱ ሚዲያ ላይ ወጥቶ ሲኦል እንደተጣለ ፍርደኛ መመለስ መዳን የለም በቃ ብሎ መደምደም ላይ አንዱ ሲሆን ሌላው ጉዳዩን ፐብሊክ እንዲሆን ያደረገው ምክንያት ምክንያትና አጣዳፍነት ምን እንደሆነ ካለማወቅ ላይ ነው እናም ይህ ጉዳይ ወደ ሚዲያ ከመጣ በኋላ ብዙዎች በጸሎትና በግልም ተስፋ ሰናቂ የድጋፍ ምክራችሁን ለግሳችሁናል አንዳንዶች ባለማወቅ በልጆቼ እናት ላይ እንደ ጥቂቶች እንዲፈርድ ሲጠብቁ ላስተርም በልጆቿ አባት ላይ እንድትጨክንና ቆርጣ እንድትነሳ የትዳር ገመድ መቁረጫ መቀስ የላኩም አሉ። ይህ ክፉ ምክር አመታትን የዘለቀ ቢሆንም እንኳን አልተሳካም፤ አይሳካም። የሀሳብ ልዩነት፣ የተግባቦት ችግር አልነበረም ሳይሆን መኖሩ ታውቆ እንደ ቀላል በመወሰዱና ረጅም ጊዜ በመቆየቱ ያመጣው ጉዳት ነበር። ይህ ጉዳይ ወደ ሚዲያ ከመምጣቱ በፊት ያሉ ሁሉም ጥረቶችንና አማራጮች ተሞክረዋል። እንደ ቀላል እየታየ ስለምታለፍ ተገቢውን ትኩረት ያገኝ ዘንድ እየሆነው መሆን ነበረበት። እዚህ ላይ በአስተር አገልግሎት እግዚአብሔር የገለጠውን እየገለጠ ያለውንና ወደፊትም የሚገልጠውን ክብርና ታላቅ ስራውን የማይፈልግ ሰይጣን ሁልጊዜም እንደማይተኛ ግልጽ ነው። ለዚህም በብርቱ እንደምዋጋ ከእግዚአብሔር የምሰሙ ታውቃላችሁ። ያንን ውጊያ እየመከተ እናንተ እንዲህ እንዳይሆኑ ሳትደነግጡ አገር ሰላም ብላችሁ እንድታመልኩ ዋጋ የሚከፍል ነበር ቤተሰብ የሚባል አሁን ግን የጠላትን ውጊያና ሰልፍ ለአንዴና ለመጨረሻ ጊዜ ለማሸነፍ የእናንተ እገዛ ስለሚያስፈልግ ማወቅ ነበረባችሁ። በሰልፉ ውስጥ አብራችሁን ገብታችሁ የጠላትን ሐሳብ በጋራ እናፍርስ እንጂ ለምን እኔንና ቤተሰብ ብቻችንን ከጓዳ አላስፈላጊ ዋጋ ስንከፍል እኖራለን? ለዚህ ደግሞ አሁን እናንተን ያስደነገጠውን ዋጋ ለመክፈል በአደባባይ ለማውገስ መጨከን ነበረብኝ። አስተርት ወገስ አልወጣኝም አይወጣኝም ከቶ እንዴት ሆኖ መስተካከል ያለበት ግን መስተካከል ይቻል ዘንድ ይህ ሆኗል። አብረውን ጥረት ሲያደርጉ የነበሩ የቤተ ክርስቲያን መሪዎች በማያዳግም መልኩ በቁርጠኝነት ከልብ ወስኖ ከወደለት ጀምሮ በየቀኑ የተገናኘን ችግሮቻችንን ለመፍታት እየሰሩ በመሆናቸው ጥላት ያፈረበት የመልካም ዜና ብስራት ጅማሬ ላይ መሆናችንን ልንገልጽላችሁ እወዳለሁ። ምናልባትም ሌሎች እንዲ በሽፍንፍን እየተጎዱ ያሉ ቤተሰቦችና ልጆቻቸው ይድኑ ዘንድ መማሪያ እንሆንም ይሆናል። እኔ እዚህ አደባባይ በመጣም ጉዳዩ ትኩረት እንዲያገኝ ከማድረግ በቀር በልጆቼ እናት ላይ የምጨክንና አሳልፍ የምሰጣት በተገለጠው የእግዚአብሔር ሀሳብና ስራ ላይም የምነሳ አይደለውም። ማነኝና ከእድሜዬ ግማሹን ሰውቼ ስገነባ የኖርኩትን ቤት በዝምታ ተሸፍኖ እንዳይፈርስ ግን ከዚህም በላይ መጮህ ካለብኝ ለማዳን እጮኋለሁ። እግዚአብሔር ይሰማል። አስቴርም ብትሆን በማንም ኮሽታ የልጆቿን አባታታ የሰላም ህይወት የደስታ ኑሮ ታገኛለች የምትሉ ቆም ብላችሁ ዙሪያችሁን ተመልከቱ። እንዲያ የሚያጨቃክን ነገር በመካከላችን የለም። ስለ ልጆቼ ድምፄን ባሰማም ልጆቼን የሰጠችኝ ሴት እንደ ጠላትና እንደ ጥቂቶች ምኞት አሳልፌ ከምሰጥ እኔ ቀድሜ ተላልፌ መሰጠትን ይመርጣለሁ። ስለዚህ ይሄ ማይበል ሰጥ ይላል። ይህ ነውት ለውጥ ያመጣል። መልካም ነገር መታየት ከጀመረ ደግሞ ለጊዜው የምትወዱን በጸሎትና መልካም ነገር ብቻ በማወጭ አብራችሁ እንድትቆሙ ጠይቃለሁ። በዚህ ጉዳይ እየነገዳችሁ ያላችሁ እዚህ ላይ ይብቃና በኋላ ደግማችሁ ስሰሙት የምታፍሩበት እንዳይሆን ክፉ ነገር መፈበረካችሁ እንድበቃ፣ ምርቶቻችሁም ጊዜ ያለፈባቸው ስለመሆኑ እንድታስወግዷቸው ጥሪዬን አቀርባለሁ። ከተለያየ ስፍራ በግልም በማህበራዊ ሚዲያም እገዛችሁን ምክራችሁን ለለገሳችሁኝ፣ አብሮነታችሁን ላሳያችሁኝ እግዚአብሔር ብድራችሁን ይክፈል ክልብ አመሰግናለሁ በተከታታይ መልካም ነገሮች ይሆናሉ እግዚአብሔር ሁሉን መልካም ማድረግ የምችል አምላክ ስለሆነ በማለት የዘማሪት አስቴር አበበ ባለቤት በድጋሚ ሚዲያ ላይ ያወጡት መረጃዎች ያሳያሉ ዘማሪት አስቴር አበበ ትውልዱ እየተባረከባት ያለች ዘማሪ በእውነት ከእግዚአብሔር ዘንድ የተለየች በጣም በሚገርም ሁኔታ ለትውልዱ እግዚአብሔር መርጦ ካስነሷቸው ዘማሪዎች መካከል አንዷ ነች በማለትም በርካቶች ይገልጿታል። ይህ ደግሞ የማይካዳቅና እውነት እንደሆነ ጭምርም ነው። ዘማሪት አስቴር አበበ በጣም በሚገርም ሁኔታ የምዘምራቸው የግጥም አገጣጠም ዜማ፣ በጣም የሚገርም እግዚአብሔርን የምታመሰግንበት የምታመልክበት መንገድ ልዩ እንደሆነ፣ ምን አይነት አምር ነው እየሆነ ያለው? በማለት በዘማሪት አስቴር በዝማሬ ያልተነካ ክርስቲያን የለም ማለት ይቻላል። ገና ለገና እምባ ነው የምተናነቀው አብዛኛው ክርስቲያን ዝማሬው መስማት ሲጀምር በጣም የሚገርም ከእግዚአብሔር ዘንድ ቀጥታ የተሰጣት ግጥምና ዜማ እንደሆነም በርካቶች ይገልጻሉ። ይህ እንጂ ሰው የገጠመ ግጥም አይደለም ቀጥታ ከላይ ተቀብላ ያወረደች ነው በማለትም ነው በርካቶች ሀሳባቸውን ስገልጾም የምስተዋለው። የዘመናችን ምርጡ አሁን እግዚአብሔር ካስነሳቸው በዝማሬ መካከል አንዷ አስቴር አበበ ነች። በህይወቷ ላይ ሲጣን ፊት ለፊት ሆኖ ተግዳሮትን ለማምጣት ነው እንጂ እሷ በቅድስና የምትመላለስ ዘማሪት እንደሆነችም ነው ከቅርብ ሰዎችም ልንሰማ ይቻል ነው። አላማገጠችም ዳሯ ላይ ሌላ ነገር አልፈጠረችም። ትንሽዬ ባለመግባባት በተፈጠረው ክፍተት ሴጣን አሁን ነገሮችን የእሷን ስም ለማጠልሸት አደባባይ ላይ አገልግሎቷን ለማደናቀፍ የመጣ መከራ ስለሆነ ያን ሁላ እያለፈች እውነታም በጣም በሚገርም ሁኔታ ከእግዚአብሔር ዘንድ መልካም ነገሮች እየሆኑ እንደሆነና ትዳራቸውም አሁን ወደ መልካም መንገድ እየመጣ እንደሆነ ጭምርም የወጡት መረጃዎችን በማስመልከት ም ነው ለእናንተ ይዘንላቸው የመጣ ነው ዘማሪት አስተር አበበ የዘመናችን ምርጥ ዘማሪ ናት ብትባል የማይካድ ሀቅ ነው ሚኪ ነኝ አብሬያቸው ቆዩት ከሚኪ ታቦር ኢንፎ ይህንን ቻናል ሰብስክራይብ በማድረግ ወቅታዊና ታማኒ መረጃ ያገኘው ሰላም ቆዩልኝ